ዳናደርሽ ዳና ነው ነኝ። ምን አደርጋለሁ ብለሽ ነው እንዴ? ያ ሳልጠጅቅሽ እሱ አደራ ወዙ ደፍቶብኝ እንደዚህ አብሮብኝ እንደው ቤት ጉዱ ብዙ ነው፣ ቀዳዳው ብዙ ነው። ቤት ምኑን

ይህማ ወንድ ነው የሚባል እንዲ ሱሪ ታነበሰ እኮ ሁሉም ወንድ ነው። እናንተ እይ እንዲሁ ሰው ትዳር ተፈታ እንዲሁ ለካ ዋጋ የለው። እንዲሁ እናንተየ ምን ይሻለኝ እራ። ለነገሩ በስመ አብ ወወልድ ወመንፈስ ቅዱስ። ተዚያች ተማንጤ ጋር ተመኖርማ እንዲ ተዱራራዊት እንዲሁ ታንበሳት ተነብር ጋር መኖር አይሻልም እራ

ከባድ ነው። አንተ ግን ከባድ ነው። እንደዚህ አይነት ነገር ተጠበቅ። እንዴ ተበልቼ ልጆ ነው የምልህ፣ ተበልቼ ልጆ የሚሆን የመጨረሻው ዘመን ነው። እንዲሁ ሴቱ እንዲህ እንዲህ፣ አይ ጅሎ፣ አይናቸው እንዲህ እንዲሁ አድርገህ ብትወጋቸው ራሱ አይሰው መጣው አንተ ላይ ዝም። አሁን ክምር በሙት አንተ ግን እንዲህ እስከ ዛሬ ስኖር፣ እንዲሁ ይኸውልህ፣ ሰላሳ አምስት ዘመን ነው ስኖር እስከ ዛሬ። ምን አንድ ሰው እንኳን አንድ ሰው አንድ ሰው እንዲህ አደረገችኝ ብሎ ይነግረኝ ሰው አንድ የለም እኮ። በእኔ ላይ ሲደርስ ግራ ገባኝ ውስጥ ቶ እግዚአብሔር የገላገል ምስጋና ይኸው ነው። እንግዲህ አንተማ እንደው አሁን አንድ ነገር አሁን እንግዲህ አፋችን የሚወጣ አልተከፈለ ወደፊት ፈተሱ ሀብት ንብረት አልፈልግም። አንተ አንድ ኩንታል ማሽላ ይዘህ ብትወጣ ስንት ነው ታንታቱን የሞልቶኛልን እግዚአብሔር ይመስገን ቢሆንም ሞልቶኛል። ለምንም ለማንም ለኔ ቢጤ ራሱ ድርሻህን ብትሰጠው ጥሩ ነው። እሱ ሸጋን ያጠድቃል። አዎን፣ ና በስቲ በል ና እህሉን ንቅመስና፣ ተደብቀን እናያታለን

ምንም ባያረግ እንኳን ቤቱን ሞቅ ሞቅ የሚያደርገውን እንዲሁ ሲስቅ ሲጫወት። አይ ኧረ ወዲያ! አሁን ገና አሁን ገና። እንኳን ደህና መጣ፣ እንኳን ደህና መጣ። ምንድን ነው ደነጋገጥሽ? ደን የለ አንተ ደግ መቼ ሄደው ስሙን የምታደሰው? ምን ነው? ወዴት ነው? መንገድ ነው? ጊዜ እንኳን ፈታችሁ አይሆንሽም።

እግዚአብሔር ይባርክሽ በ እግዚአብሔር ሰው ይፈጥራል ያም ይውለ ሰው ሆኖ እናንተ ደህና ደህናውን ተሰው ጋር አያገናኘውም። እንዲ አ አወላልቆ አይመጣልኝ እና የልብህ ድረስ እንዴት አድርጎ ወቀጠልኝ? እናንተ ክ እንደዚህ እናንተ አገናኛው እ የልብህን ያድርሰው፣ የልብህን ያድርሰው